አትንገረኝ የልጁን። እኔ እንደውም የልጁን ነበር እኔ ራሱ ማለት ነው። አሳ ጎር አሳ ጎርጓሪ ዘንዶ ያወጣል የሚባለው ለካን እውነት ነው። ላይ ምን ምን አንድ ልጅ ለማወቅ ለዚህ ያክል ውሸት ነው ብያመኝ ብቀበልስ እንዴ እኔ እኔ ገረመኝ። ልጅ መውለድ ሳይሆን እኔን የምታጃጅ ላይ መንገር ነው ማለት ነው። እኔን ያጃጃልከኝ። እኔ ከዚህ በፊት እኮ ገና ምንም ነገር ሳይፈጠረላ ማለት ነው የሆነ ትልቅ ትልቅ የሆነ ሰው አለ ልጅ ማለት ነው። ሰይድ ሊወልደው የሚችል ልጅ አለ እሱ ልጅ የሰይድ ነው ተብዬውላ ነበር። ከዛ ያንን ነገር ነው በጣም በጣም በቀልድ ከሌ እኮ የከሌ ልጅ ያልተረ ተዋረ ሳቀምና በባላችሁ ላይ የሄዳችሁ በሚስታችሁ ላይ የሄዳችሁ ሌላ ታሪክ የምትፈጥሩ ሰዎች አላህ ልቦና ይስጣችሁ። እውነት እንደዚህ ቆሻሽ አስተሳሰብ የለም እንደዚህ አይነት ከእንደዚህ አይነት ተግባር በላይ በቃ እኔ ቆሻሻ አስተሳሰብ ወይም ደግሞ ቆሻሻ ተግባር ብዬ የምለው ነገር የለም። ምክንያቱም ሴት ሚስት ይዞ ባህል ይዛ ሌላ ለምን ያምራቸዋል ነው የእኔ ጥያቄ። እና እንደዚህ አይነት ሰዎች ደግሞ ምንም የነሱ ነውር ሊደበቅላቸው አይገባም። ሱመያ ሌላ ጥርጣሬ ተፈጥሮብኛል፣ ሌላ ጥርጣሬ ውስጥ ገብቻ አለሁ? እያለች ነው። አሰላሙ አሊኩም በርካቱ በርካቱ ውድና የተከበራችሁ ያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም ሰላም ብያለው። በያላችሁበት በሰላማችሁ ይብዛልኝ እያልኩ እንግዲህ ዛሬ በሌላ ቪዲዮ ተመልሻለው። ንግስታችን ሶመያ እንግዲህ ትላንትና ሰይድ በለቀቀው ቪዲዮ መሰረት ቪዲዮ ለቃለች ማለት ነው። እያየውት ነበር ያው ትላንትና ሰይድ ልጁ ይመርመርልኝ ልጅ አለው ብላ ባለችው መሰረት የመን ገብቻ አለው፣ ለሱመያ ለማረጋገጥ ብሎ ነበር። እና ወደ ምርመራው ቦታ ስንሄድ የኔ የምትዩ ሰው የምታኘው ሰው ከኔ ጋር ሄዶ ምርመራው እንዲከታተልልሽ የሆነ ሰው አዘጋጅልኝ፣ መልስ እፈልጋለሁ ብሏት ባለው መሰረት እንግዲህ ሱመያ ቪዲዮ ሰርታለች ማለች ነው። ዛሬ ግን የሰራቸው ቪዲዮ ቃል ገብቻለህ ያለችውን ነገር እራሱ ያፈረሰች ያፈረሰች ሁሉ እስከሚመስል ድረስ ነው፣ ጋይስ አልሙሂም ቃሏን ታፈርሳለች ብዬ እንትን አልልም። እንግዲህ ሱመያ ምንድን ነው ያለቻለችው? ትላንትና አዩ ሳይድን ስትሸኘው በል ዛሬ ማላለቅሰው ሄደህ ሚስትህንና ልጆችህን አጣርተህ እንድትመጣ ብዬ ነው ዛሬ ማላለቅሰው ብላ ያለችው። እኔ አንድ ልጅ ነው፣ አንድ ልጅ ነበር እኔ እያልኩ ያለሁት። ለካ ብዙ ልጅ ነው ያለው፣ ብዙ ልጅ እንዳለው እየተሰማኝ ነው። ላዩ አንቺ ከኋላ ነው የመጣሹ ብሎ አይመለከትሽም ብሎ ልጅ እንዳለው ነግሯት ነው እንጂ እንደዛ ያለችው ነግሯት ቢሆን ነው እንጂ እንደዛ ያለችው። እኔ እንደዛ አይነት ስሜት ነው የተሰማኝ። ሌሎች ልጆችም እንዳሉት እየተጠራጠርኩ ነው። እንደገና ደግሞ አብዲ እንግዲህ ልጆችን እንድትረከብ ሲል ነበር ቪዲዮ ላይ ማለት ነው። እኔ ግን የአብዲን ንግግር ምንድን ነው ሱመያ በተረዳችበት መንገድ አልተረዳውትም። ጋይስ የአማርኛ ችግር ነው ብዬ ነው ያለፍኩት ማለት ነው። ሱመያ ግን በቃ ልጆችህን እንድትረከብ ያለው በቃ እኔ አብዲን አውቀዋለሁ እና ልጆችህን እንድትረከብ ያለው በቃ ሌላ ልጆች አንድ ልጅ ብቻ ሳይሆን እኔ የምለው ብቻ ሳይሆን ሌሎች ሁሉ እንዳለው እንድጠራጠር ነው ያደረገኝ። ምክንያቱም ከአሁን በፊትም አብረን እያለን የሆነ ልጅ ትልቅ ልጅ ፎቶውን እራሱ አስገብተዋለች ቪዲዮ ላይ ይሄ ልጅ ሰይድ ነው ብለውኝ ሰይድን ስጠይቀው ስቆ ነው ያለፈው አለች። እና በቃ አሁን ላይ የሆነ ብዙ ልጆች እንዳሉት እየተሰማት እንደሆነው ከንግግሯም እኔ የተረዳሁት ማለት ነው። እንግዲህ በትላንትናው ቪዲዮ የስር ባል እያላት ሰይድ እንዴት ይረዳታል? ባልኮት ቪዲዮ ስር ምንድነው ያላችሁኝ? ያላችሁ የሆነ ኮሜንት አንብቤ ያለው እና ባሏ እስር ቤት በነበረበት ሰዓት ከገዛ ወንድሙ ጋር ከባሏ ወንድም ጋር ማቅጣ ነው ልጁ የተወለደው ብሎ ያል ሰይድ ያላችሁኝ፣ ያላችው። እኔ እንግዲህ በደንብ ነው መከታተላቸው ማለት ነው ጋይስ። ያው ግን አይቸው አላገናዘብኩት አላገናዘብኩትም ይሆናል እንጂ ሳላው ያለፍኩት ነገር የለም። እና ያው ባሏ እያለ እንዴት ይረዳታል የሚል ተወዛግቤ ነበር። እስር ቤት በነበረበት ሰዓት ነው ብላችሁ ኮሜንት ይጻፋችሁልኝ አላችሁ። እንግዲህ አመሰግናለሁ። አልሙሄም በዚህ ታሪክ ውስጥ የሚያሳዝን ሰው አለ። ወዲያም አለ ወዲህ፣ የሚያሳዝን ሰው አለ። በዚህ ታሪክ ውስጥ የትኛው ሰው ነው የሚያሳዝነው? ሰይድ እንግዲህ ይችን ከባሏ ወንድም የወለደችን ሴት ነውር ለመሸፈን ብሎ ነው ከሚስቱ ጋር እንደዚህ አይነት ችግር ውስጥ ያለው ማለት ነው። ሱመያ እንደዚህ አይነት ጥርጣሬ ውስጥ እንደዚህ አይነት ሸክ ውስጥ እንድትገባ የሆነችው የሆነች ነውረኛን ሴት ነውሯን ለመሸፈን ያደረገው ነገር ነው። መልካምነቱን እየነቀፍኩ ሳይሆን ይቺ ሴት የራሷ ጉዳይ የምትባል ናት ብዬ ነው የማስበው። ከወንድ ከባሏ ወንድም ከባሏ ወንድም የወለደች ሴት በዛ ላይ። የሚያሳዝን ሰው አለ ያልኳችሁ የትኛው ነው? ወንድም እየው እስር ቤት ነበር የተባለ ወንድም በቃ ያ ነው የሚያሳዝነው። አሁን ሚስቴ ወልዳልኛለች ብሎ ልጄ ነው ብሎ እያሳደገው ነው። ልጅም አባቴ ብሎ ፍቅር እያገኘ ነው። አባትም ደግሞ ልጄ ነው ብሎ ፍቅር እየሰጠ ነው አይደለ እና ይሄ ሰው ነው በጣም ያሳዝነኝ። እሷን ከመርዳት ይልቅ እሱን ከዚህ ነገር የሆነ በቃ ታሪኩን ነግሮ ቁርጡም ቢያውቀው ነው የሚሻለው። ትላንትና ራሱ ብያዋለሁ፣ መደጋገም እንዳይሆንብኝ አስባችሁታል? በኋላ ካደገ በኋላ ልጁን ካደገ በኋላ ሰውየውን በማይሆን በውሸት ሕይወት ልጄ ነው ብሎ ሕይወቱን ቀጥሎ ቀጥሎ ቀጥሎ መጨረሻ ላይ መውጣቱ አይቀርም። መችም ይሄ ልጅ ያድጋል እኮ እስከ መቼ ተደብቆ ይኖራል? መደበቅ አይቻልም። ውሸት አንድ ቀን ይፈነቀላል በየትም በቃ፣ በሆነ ምክንያት ውሸት ይጋለጣል እና ሰይድ መርዳቱ እንዳለ ሆኖ መርዳት ያለበት ይሄኛውን ሰውዬ ነው ብዬ ነው የማስበው። እንደዚህ አይነት እያደረጋችሁ በባላችሁ ላይ እየሄዳችሁ፣ በሚስታችሁ ላይ እየሄዳችሁ ሌላ ታሪክ የምትፈጥሩ ሰዎች አላህ ልቦና ይስጣችሁ። እውነት እንደዚህ ቆሻሻ አስተሳሰብ የለም። እንደዚህ አይነት ከእንደዚህ አይነት ተግባር በላይ በቃ እኔ ቆሻሻ አስተሳሰብ ወይም ደግሞ ቆሻሻ ተግባር ብዬ የምለው ነገር የለም። ምክንያቱም ሴት ሚስት ይዞ ባህል ይዛ ሌላ ለምን ያምራቸዋል? የኔ ጥያቄ እና እንደዚህ አይነት ሰዎች ደግሞ ምንም የነሱ ነውር ሊደበቅላቸው አይገባም። ባይነኝ በእኔ አስተያየት ማለት ነው። አልሙሄም ሱመያ፣ ቃልሽን እንዳታጥፊ የኔ ቆንጆ፣ ቃልሽን እንዳታጥፊ ነው ምለው። በቃ ሌላ ጥርጣሬ ውስጥ አትግቢ፣ ላላህ ስጭው ነው ማለት የምፈልገው። ወደዛም ማለ ወደዚህ ልጆቹ ናቸው አንቺም ጋ ያሉት ግን ውሸት በጣም ነው የሚያስጠላው። ገይስ እንደዚህ አሁን ልክ አሁን እሷ እንደተጠራጠረችው በየቦታው ልጆች አለው የሚባል ከሆነ እንደ ውሸት የሚያስጠላ ነገር የለም። በትዳር ላይ መወሻሸት አያስፈልግም። ግን አንድ ቀን ይጋለጣል። ሳይድም ሌሎች ልጆችም ካሉት ልጆች አሉት ምናምን የሚባለው እውነትም ከሆነ የሆነ ቀን ይወጣል። ልጆች ከአባታቸው ተደብቀው ያድጋሉ እኮ እስከ መቼ ይዘልቃሉ? ነገ እነሱ ያፋጠው ይዛሉ አባታቸው የተባለውን አንድ ቀን ይወጣና አፋጠው ይይዙታል ማለት ነው። የዛኔ ሁሉ ነገር ይወጣል። የሚደበቅ ነገር አይኖርም። ለጊዜው ቢድ ሞነሞን ማለት ነው። ነገር ግን አንቺ በጠየቅሽው መሰረት ምርመራውን አስመርምሮ አንቺም ደግሞ በምታምኙ የምታምኙ ሰው ታማኝ የኔ የምትዩ ሰው አቁሚልኝ ብሎሻል አብሮ ይሄ ሂደት ከሄደ በኋላ ያለውን ነገር አይተሽ እንግዲህ ውሳኔው ነው ያንቺ ነው የሚሆነው። እኔ ግን ቃልሽን እንዳታጥፊ ነው ማለት ነው። ወደው ያው በተመልካችን ፊት ቃል ገብተሻል አሳየዋለሁ ብለሽ ማለት ነው ነውና ቃልሽን እንዳታጥፊ ሁሉን ነገር ለአላህ ትተሽ ልጆቹን እይይ። እሱም ቃል ገብቶ ማለት ነው እንደማይነጥቅሽ፣ ካንቺ እንደማይለያቸው ምናምን ብዙ ጊዜ ተናግሯል። እኔ ለማየት እንጂ ከእናታቸው ውጭ ሆነው እንዲያድጉ አልፈልግም ብሏል። እንግዲህ በቃ አላቅም፣ አላሁ አለም የሰውን ውስጥ የሚናገሩትን ከላይ የሚሉትን አይደል እኛ የምንረዳው ውስጣቸውን፣ ውስጥ የሰውን ውስጥ አላህ ነው የሚያውቀው ሰው አይደል። በዘንጋ ይሰለል የሚባል ነገር አለ እና የውስጥን የሚያውቀው ፈጣሪ ሆኖ ሳለ ግን እሱ እኔ ከልጆቹ በቃ ሊነጥቀኝ ነው እኔን ፈልጉ መሰላችሁ እኔን እኮ አይደለም ልጆቹን ለመንጠቅ ነው ትላለች። እሱም ያደጋግምሽ፣ እንደዚህ ታያለሽ የኔ ውድ። ግን እሱ ደግሞ አልነጥቅም ብሏል። አንቺን በተመልካች ፊት ነው ቃል ይገባሹ። እሱም በተመልካች ፊት እንግዲህ ቃል ገብቷል። ያኔ ተናግሯል። ለማየት ነው ናፍቀውኛ፣ ለማየት ነው ብሏል። ይህን ነገር ካየሽ በኋላ በቃልሽ መሰረት ማድረግ ያለብሽን ታደርጊያለሽ ብዬ አስባለሁ። የሚሆነውን ነገር ያው ካየሽ በኋላ ማለት ነው። ውሸቱ ቢዋሽም ባይዋሽም በላይሽ ላይ ሄዶ ወልዶም ከሆነም ምንም ችግር የለውም እያልኩ ሳይሆን እንደ ውሸት አስጸያፊ ነገር የለም። ነገር ግን ያለውን ነገር ሌላ ጥርጣሬ አሁን ይሄኛው እንኳ ተመርመራ ተመርምሮ ምናምን ውጤቱ ካወቅሽ በኋላ እኔ በሌላ ጥርጣሬ ውስጥ ነኝ፣ በቃ ቃሌን አጥፍቻለሁ እንዳትይ ለማለት ፈልጌ ነው። እና ውድ ቤተሰቦቼ እናንተ የኔ ተከታታዮች ምን ትላላችሁ? ሱመያ ምንም ሆነ ምን ልጆቹን ታሳየው ትላላችሁ ወይስ ምን ትላላችሁ? ሀሳብ አስተያየታችሁ እንደተለመደው ኮሜንት ላይ አስቀምጡልኝ። እኔ ማለት የፈለግኩት ዛሬ ይሄንን ነው። ንግስቷ ዬ በይ ንግስቷ ባለሽበት ከነ ልጆችሽ አላህ ይጠብቅሽ ከክፉ ነገር፣ የተደላደለ የተመቻቸውን ህይወት ይስጥሽ። ደስተኛውነሽ የምናይ የምናይሽ ያድርገን ማለት ፈልጋለሁ። ውድ ፋሚሊዎች ስለተከታተላችሁኝ አመሰግናለሁ። ቪዲዮን ላይክ፣ ሼር፣ ቻነል ሰብስክራይብ በማድረግ መቀላቀል እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። እወዳችኋለሁ።